ኤርሚ ዳግም ጋር ተጣላ ማለት ነው። እንግዲህ ኤርሚና ዳጊ ዳግም ማለት ነው ተደባድበዋል። ኤርሚና ዳግም የተደባደቡት በኑሃሜ ምክንያት ነው። እንግዲህ ኑሃሜን ሲከፋት ሲደብራት፣ አንዳንድ ነገር ሲገጥማት ሄዳ የምትቀመጥበት ቦታ ላይ ዳጊ ደግሞ እዛ ስላያት ማለት ነው ያኔ የራሷን ልታጠፋ የነበረበት ቦታ ስለሆነ ዳግምም እዛ ቦታ ሄዶ ነበረ። ዳግም እዛ ቦታ የሄደው ምን ለማድረግ ነው? ለራሱ ለረፍት ነው። ማለትም ከእናቱ ጋር ተናዷል። ማለትም እንግዲህ ዳግም የተናደደበት ምክንያት ያው ናሆም የድርጅቱ ኃላፊ ሆኗልኝ፣ ማለትም የአባቱና የእናቱ ድርጅት። እሱ ደግሞ ዳግም ደግሞ ምንድነው የሚለው ወንድሜ የድርጅቱ ኃላፊ እንደሆነ ሰማሁ በቅርብ ስለዚህ ለእኔም ደግሞ ሌላኛው ድርጅታችሁ ላይ ኃላፊ መሆን አለብኝ እኔንም ከልጆችሽ መለየት የለብሽም እኔም ልጅ ነኝ ሲል እንግዲህ ዳግም ተናግሯል ማለት ነው። እንግዲህ እሷ እንደሚታወቀው አቶ ላይጉን ከዚህ በፊትም ሲላት እንደሰማ ነው። ምንም እንኳን ያው የባል የሚስት ቢሆንም ግን በጣም ስታበዛው ጊዜ እንዴ ምን ነው ረሳሽው? እኔ ጋር ስትመጭኮ አምስት ሳንቲም አልነበረሽም ብሎ ተናግሯታል። እና እንግዲህ አባቱ ነው የሰጠው ለዳግም ያንን ለ ናሆም ያንን ድርጅት ማለት ነው። አሁን ግን ዳጊ አንቺም የድርሻሽን ለእኔ መስጠት አለብሽ። ለቤተሰቡ ደግሞ እኔ ልጅሽ እንደሆንኩኝ መናገር አለብሽ ያለዛ አልፋታሽም እያለ በጣም ድርቅ ብሏል ማለት ነው። አሁን ላይ በጣም ተወጥራለች ወይዘሮ ዝናሽ ማንደፍረው ማለት ነው። እንግዲህ ዝናሽ ማንደፍረው የተናደደችበት ምክንያት ደግሞ ግልጽ ነው። እሱም ለምን አትረዳኝም ልጄ እንዴ! ስንት ዓመት ሙሉ የገነባሁትን ትዳሬን ልታፈርሰው ለምን ተነሳ? እያለች በጣም እየተቆጣች ነበረ። እሱም ለመረዳት ፍቃደኛ አይደለም ማለት ነው ዳጊ። ስለዚህ አሁን ዳግምና እናቱ በጣም ትልቅ ጸብ ተጣልተዋል። እሱም እንግዲህ ዳጊ ለናሆም እናቴ ናት ብሎ ተናግሮ ነው ለምን እንደዚህ ደፈረ የሚለውንም እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ ማለት ነው። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ይህንን ቪዲዮ ስትጀምሩ በላይክ ጀምሩ። እንግዲህ ኑሐሚን ክፍል ቀጣዩን ክፍል ማለት ነው ይዤላችሁ መጥቻለሁ። እስከ ፍጻሜው ማለትም እስከ ቪዲዮ መጨረሻ አብራችሁ የተቆዩ ዘንድ በአክብሮት ጋብዛለው። ኑሐሚን እንግዲህ ልጄን አስወርጀዋለሁኝ ልጅ የሚባል ነገር ልጅ አለኝ ብለህ ወደ እኔ እንዳትመጣ። ልጅ የሚባል ነገር ካንተ መውለድም አልፈልግም። ስለዚህም አስወጥቼዋለሁኝ በማለት ኤርሚ ከእሷ እንዲርቅ በጣም አምርራ ተናግራው ነበረ ኤርሚያስ በጣም ነው ያለቀሰው የምር መስሎት በጣም ተናዶ ነበር ነገር ግን እሷ ክላሷ ውስጥ ሆና ጌታ ሆይ ይቅር በለኝ ለአንደበት የራሱ ይቅር በለኝ እንዴት ነው ደፍሬ እንደዚህ የማደርገው ይህንንማ በፍጹም አላደርገውም ብላለችና በጣም ነበር የተናደደው ኤርሚያስ እውነት ለመናገር በኋላ ላይ ግን በራፉትር ተጠግቶ ሲሰማ የልጁን መትረፍ እና ደግሞ ዋሽታ መሆኑን ሲያውቅ በጣም ደስ ብሎታል። ወይዘሮ በጣም የምታናድደኝ ሴትዮ ማለት ነው። ወይዘሮ ገነት ግን ሄዳ በጣም ነበረ ስትረብሻት የነበረውን ኑሐሚንን በጣም ከሚባለው በላይ እንግዲህ ወይዘሮ ገነት ወደዛ ያመራችው ቤቱን ያሳየቻት ለእሷም ሆነ ለወይዘሮ ዝናሽ ቤቱን ያሳየችው ለኤርሚም ጭምር ኤደነች ማለት ነው። ኤደን ይህን የምታደርገው ቤቱን አላውቀውም ብትል እኳ አላውቀውም ማለት ትችላለች። ነገር ግን አላውቀውም ብላ አርፋ መቀመጣ አትችልም። ምክንያቱ ደግሞ ኑሐሚንን መረበሽ ስለምትፈልግ፣ አላማዋ ቅዷ ኑሐሚንን ማስከፋት፣ ኑሐሚንን ማናደድ፣ ኑሐሚንን ማስቀየም ስለሆነ ማለት ነው። ስለዚህ ኑሐሚንን ለማናደድ ደግሞ እሷ አማራጭ ብላ የያዘችው ነገር ምንድን ነው? የተለያየ ሰው በየጊዜው በየደቂቃው እየላከች በመጀመሪያ ወይዘሮ ዝናሽን ላከችባት፣ ቤቱን አሳይታ ማለት ነው። ከዛ ኤርሚያስ እናቷን፣ ከዛ ደግሞ ኤርሚያስን። ስለዚህ እንደዚህ እያደረግኩ ፋታ ነው የማሳጣ ሰላሟን ነው የመነሳት ብላ ቆርጣ ተነስታለች። ለምን ይሄን ሁሉ ማድረግ አስፈለገ ሲባል ደግሞ ኤደንና እናቷ የታወቀ ነው የኑሐሚንን ሰላም አይፈልጉም። ኑሐሚንን ማናደድ እና ኑሐሚንን መበቀል ይፈልጋሉ። ስለዚህ ይሄንን ደግሞ የሚያደርጉት በምንድን ነው በተለያየ ሲስተም ነው እና ከዚህ በፊትም ጨርቋን አስወልቀን እናሳብዳታለን ሲሉ ነበረ ነገነት። አሁንም ይሄን ለማድረግ ሞክረዋል። ግን ይሳካላቸዋል ወይስ አይሳካላቸውም ስንል፣ አይሳካላቸውም። እንግዲህ በተለይ ደግሞ በጣም የምትጠላት ኤደን ኑሐሜንን ለምንድን ነው ያያት ወንድ ሁሉ ኑሜን ኑሐሜንን ይወዳታል ማለት ነው። ማለትም እንግዲህ ለምን እንዴት የሚለውን ባናቅም ሁሉም ግን ኤርሚያስም ለመጀመሪያ ጊዜ ኑሐሚንን ሲያይ በጣም ወዷት፣ በጣም ቀርቧት፣ ሄዳ ግን ስታናግረው ሄደን ወደ አንቺ ሴትነሽ ብሎ ነው የሳቀባት። አሁንም ደግሞ ዳጊም እንደዛው ነው ማለት ነው። በጣም የሚገርመኝ ነገር ዳጊ አሁን ራሷን ልታጠፋ ስትል ነው እያገኛት ኑሐሚንን ራሷን ልታጠፋ ስትል እና ደግሞ ነብሰ ጡር እንደሆነችም እንዳወራች ሰምቷል። እስቲል ግን እያላት ያለው ምንድን ነው ካየውች ጀምሮ በጣም መረጋጋት አቅቶኛል አይነት ነገር ነው ኤድን እና ኤሚን ደግሞ ኑሐሚንን የሚወዱ ወንዶችን ይጠጋሉ፣ ግን ወንዶቹ አይፈልጓቸውም። ለምሳሌ ኤሚን ኤርሚን በቃ በጣም ስቃዩን አበላችሁ ተጣበቀችበት። አልፈልግም አላት፣ አልሰማም አለች ስቲል። በጣም አስቆማ ዛሬ ራሱ ምንድነው ስትለው የነበረው፣ በጣም በሚገርም ሁኔታ ማለት ነው እኔ በነገር ላይ አፍቅሬህ አይደለም እንደ ሌሎች ሴቶች አፍቅሬህ ምን ብዬህ እንዳይመስልህ እኛ ቤት መተህ የነበረውም ለምን እንደሆነ አውቅ ያለው ያችን የሰራተኛ ፈልገህ ነው አይደለ? እያለች በጣም ስት ማለት ያልሆነ ነገር ስትናገር ነበር። ኤርሚ ኤሚን ማለት ነው። ኤሚን በነገራችን ላይ ሌላ ቦታ ሂዳ ድራውላ ምናምን የሀገር ዱርዬ ናት ማለት ነው። አሁን በጣም የሚገርመው ነገር አዲስ ልጅ ነው አይደል እንዴ ዳጊ፣ ዳጊም መቶ ገና አዲሱን ልጅ ዳጊ የት ሄደ ዳጊ ምናምን ትላለችና፣ እና ወንድሟንም እናቷንም በጣም ነው ያበሳጨቻቸው ማለት ነው በጣም ከመጠን በላይ አበሳጭታቸዋለች ኤሚን ምግቡን ትታም የምታወራው ስለ ልጁ ነው እና ወይዘሮ ዝናሽም እንግዲህ ሰውን ስትሳደብ ጭራሽ ባስ ብላ ኑሐሚን ቤት ሄዳ ደግሞ ኑሐሚንን ለመናገር ስትሞክር ኑሐሚን ደግሞ የዋዛ አይደለችም የውለሽ ይውለሽ እኔና እንች ተነጋግረናል አባቴን ልታሳክሚ እኔ ደግሞ ሚስጥርሽን ልደብቅ አሁን ላይ ግን ሚስጥርሽ እንዲደበቅልሽ የፈለግሽ አትመሲም ስለዚህ ሚስጥርሽ እንዲደበቅልሽ ካልፈለግሽ ደግሞ ችግር የለውም፣ እኔ ሚስጥርሽን አወጣልሻለሁ። ከዚያ ውጭ ግን ሚስጥርሽ እንዲወጣ ማትፈልጊ ከሆነ አርፈሽ ተቀመጭ በአባቴ ሕክምናም ሆነ ይሄም ቤትም እያነሳሽ ቢሆን እንዳትናገሪኝ፣ ያለዛ ሚስጥርሽን እናገራለሁ ብላታለች። እንዴ ምን ነው በገንዘቤ የተገዛ ቤት እኮ ነው፣ ገንዘቤ ይወጣበት ስለሆነ ማየት እፈልጋለሁ ስትል፣ የኪራይ ይሁን የግዢ ይሁን መጀመሪያ ጠንቀቀች ሳታውቂ ደግሞም ኪራይ ይሁን ግዢ ይሁን የራሷ ገንዘቧ ነው ኦፍኮርስ። ግን ደግሞ እኔ የደበቅኩት ሚስጥር በአንዴ ህይወትሽን ሊያዛባ የሚችል ስለሆነ አርፈሽ ተቀመጪ፣ ያለዛ ግን የሚከተልሽን ራስሽ ታውቂያለሽ ብላ አስፈራርታታለች። እሷን በኤደናዊ ብላ ሙልጭ ብላ ነው የወጣችው ከቤት እንግዲህ ኑሐሚን በወይዘሮ ዝናሽ ዘንድ እንግዲህ ተፈርታለች። ምክንያቱም ዝኑዬ ሚስጥሯን አውቃ ማለት የዝኑዬን ሚስጥር ስለምታውቅ ማለት ነው። ገነት ግን ልትፋታት ፈቃደኛ አይደለችም። አሁንም ቢሆን ባልየት ነው አባትሽ የለም እንዴ ብላለች። ቤት መታ ማለት ነው ወይዘሮ ገነት ባል የለም እንዴ ባልየት ነው ስትል ጊዜ እንዴ የማን ባል የቱ ባልሽ? ስትላት እንዴ አባትሽ ነዋ ይህ እንዲህ አልተፋታንም እኮ ትንሽ ተኮራረፍን እንጂ ባሌ ነው ብላለች። ማለት ነው እንግዲህ ቤትም ሲገዛ የእኔም ነው የጋራ ነው ልትል ነው ማለት ነው። በዚህ አይነት ወይዘሮ ገነት በጣም ነው የምታሳዝነው፣ እና አቶ ተሰማን ነግሬ ልታረቅና ባሌ ጋር ልኑር እያለች የምትገኛለች ወይዘሮ ገነት ማለት ነው። እና ኑሐሜን ደግሞ ሂጅልኝ ከዚህ ሁለተኛ እዚህ ቤት እንዳላይሽ ሁለተኛ እንዳትመጪ ብላ አባራታለች። ነገር ግን እሷ ግን እኔ ላሁኑ ይሄዳለሁ፣ ነገር ግን አባትሽ ሲመጣ ንገሪልኝ መታ ነበር ገነት ብለሽ ብላታለች። ወይ በነገራችን ላይ የኑሐሚን አባት ማለት ነው አቶ ተሰማ በፍጹም ነው የማይታረቀው ከገነት ጋር በፍጹም ምክንያቱም በጣም ብዙ ነገር ነው። እንዴ ኢቭን እንኳን እኮ አሁን እያለች ያለችው ገነት፣ አይ እንደው እኮ ከዛ ቤት ወታችሁ የራሳችሁ ቤት እየኖራችሁ ነው ሲባል አንድ ላይ ሰብሰብ ብለን እንኑር ብዬ ነው አለች። እንግዲህ ካስታወሳችሁ ያኔ እኮ ኑሐሚን እና አባቷ ቤቱ ተወስዶባቸው በረንዳ ላይ ሲወጡ ገነትን ነይ ቶሎ ና፣ አንድ ቤት ተከራይተን ሰብሰብ ብለን አብረን እንኑር ብላ የጋበዘችው ራሷ ኑሐሚን ነበረች። እናንተ ጋ ይህ በሽተኛ አባትሽ ጋ ሄዱ ከዚህ ብለው ነው ያባረሯቸው። አባረሯቸው። የሚገርመው እነሱም አይረባ ቤት ነው የገቡት ማለትም ገነትና ሄደን፣ ኑሐሚንና አባቷ ግን ኤርሚ ጋ ነው የነበሩት። የተወሰነ አንድ ትንሽ ጊዜ ለብቻቸው የሆነ አሮጌ ቤት ነበሩ፣ ከዛ ግን ወደ ኤርሚ ነው የወሰዳቸው። አሁን እንደ ውለታ የቆጠረችው ገነት ምንድን ነው እንዴ፣ እኔ እኮ ባለ ውለታች ነኝ፣ ኑሐሚን፣ ውለታ ይረሳል። እኔ እኮ ያኔ ኤርሚያስ እንዳይጫወትብሽ ብዬ ያችን አምራንን ደው እንደዚህ ያስተካከልኩልሽ ነኝ ትላለች ማለት ነው። ያኔም ቢሆን ለእኔ ያስበሽ ለእኔ ያዝንሽ አይደለም። እኔ ከኤርሚ ጋር ጥሩ ኑሮ እንዳልኖር ፈልገሽ ነው ያንን ያደረግሽው። ስልክ አንስተሽ እንደዚህ እንደዚህ ቦታ ናቸው ነይ ቶሎ ሳይነሱ ብለሽ የጠራሽው ጥሩ ነገር ያደረግሽው መስሎች ነው ብላ ብቻ በእርግጥ ጥሩ ነገር አለው። በእርግጥ ማለት ጥሩ ነገሩ ስለ ኤርሚ ስለ ኤርሚያስ ዲቴል እንድታውቅ ረድቷታል ነው ኑሐሚንን። ነገር ግን ገነት ግን እንድታውቅ ፈልጋ ሳይሆን ኑሃሜንን እንዲያባረራት ወይም ደግሞ መጥታ አምራን ኑሃሜንን እንድትመታቴውን ነገር እንድታደረግ ነበረ አላማዋን ናቅዶ። ስለዚህ ጥሩ ነገር አላረገችላትም ማለት ነው። ሌላው እንግዲህ ዳጊ ናሆምን ወንድሜ ብሎታል። ማለት አልገባኝም ሲል ደግሞ ናሆም እንዴ፣ ወንድማማች ነን እንዴ ምን ማለት ነው ሲለው ነበረ። እንዴ ታዲያ የእናቴ የጓደኛዋ ልጅ አይደለሁ እንዴ? ለምንድነው ወንድማማች ያልሆንነው? ምን ነው ደበረ እንዴ ብሎታልኝ ቆይ ግን አንተ ለምን ያክል ጊዜ ልትኖር ነው እዚህ ቤት የመጣኸው? ሲልም ጠይቆታል ናሆም። ናሁም የደነገጠ ይመስላል። ለምንድነው የደነገጠው? እንኳን ናሁም አባትየው ራሱ ጠርጥሯል። ምክንያቱም የምታሳየው ነገር ማለት ነው፣ ወይዘሮ ዝናሽ የምታሳየው ነገር እንድትጠረጠር የሚያደርግ ነው ማለትም ብዙ የምታሳያቸው ነገሮች አሉ። እንዴት ነው? በመጀመሪያ ሲመጣ ራሱ ስተንቀጠቀጥ ነበረ፣ እና ልጇ እንደሆነ ሳይጠረጥሩ አይቀሩም። እሱም ደግሞ እያለ ያለው ምንድን ነው እኔ ከምነግራቸው ራስሽ ነገሪያቸው እያላት ነው። እንግዲህ መጨረሻው ምን ሊሆን ይችላል የሚለውንም በቀጣይ ክፍል ይችላችሁ የመታ ይሆናል። ለዛሬ ለአሁኑ የመጣት ይህን ይመስል ነበር። አብራችሁ ስለነበራችሁ ከልባ አመሰግናለሁ። ሰላማችሁ ይብዛልኝ። ተወዳጆች ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ላይክ እያደረጋችሁ ለምታበረታቱ ከልባ አመሰግናለሁ። ባይ ባይ።